እኔ የራሽያን ኦርቶዶክስ ያለ ታላቅ እምነት የለ ምን ነጠላ ላይ የሆ በእውነቱ የጥያቄ የሆነብ እና ይወለ ታስታውሱ ከሆነ ባለፈ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምሮ ከሌሎች ሀገራቶች ቤተ ክርስቲያን አስተምሮ ጋር ይለያያል ብያቸው ነበረ። መግቢያ ላይ ከራሳቸው አማኞች እንደ ጥያቄ እየተነሳ ነው የኢትዮጵያ ኦርቶዶክስና የሩሲያ ኦርቶዶክስ ይለያያል፣ ለምንድነው ይህ የሆነው የሚል ጥያቄ ተነስቷል። የኢትዮጵያ ኦርቶዶክሶች ነጠላ ይለብሳሉ። የሩሲያ ኦርቶዶክሶች ነጠላ አይለብሱም። ቀለል ያለ ጥያቄ እንኳ ማለት ነው። የሩሲያ ኦርቶዶክስና የኢትዮጵያ ኦርቶዶክስ ነጠላ በመልበስና ባለመልበስ ብቻም ሳይሆን የሚለያዩት፣ የሩሲያ ኦርቶዶክሶች መለካውያን ኦርቶዶክሶች ይባላሉ። ኢየሱስ ሁለት ባህሪ ያለበት ይላሉ። የኢትዮጵያዎቹ ኦርቶዶክሶች ደግሞ ኢየሱስ አንድ ባህሪ ነው ያለበት ብለው ነው የሚያምኑት። ይህ ሰፊ ነው፣ በሌላ ጊዜ እመለሳለሁ። ይህን ቪዲዮ እንዲሰራ ያደረገኝ ምንድን ነው? እንደ ኢትዮጵያ አቆጣጠር በ1998 የታተመ አንድ የኦርቶዶክሶች አስተምሮ መጽሐፍ አለ። መጽሐፉ በከሳቴ ብርሃን ስብከተ ወንጌል የተዘጋጀ ነው። ምን ይላል መሰላችሁ? የኢትዮጵያ ቤተ ክርስቲያን አጭር ታሪክ ይልና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሌሎች ዓለማት የማይገኙ የአምልኮ ስርዓትና መሳሪያዎች ባለቤት የሆነች ታላቅና ጠንካራ መዋቅር ያላት ቤተ ክርስቲያን ናት ይላል። ከመረጃው እንድታዘባችሁት በሌላ ዓለም የማይገኝ በኢትዮጵያ ብቻ የሚገኝ የአምልኮ ስርዓት እንዳለ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታስተምራለች፣ ታምናለች። ታዲያ በሌላ ዓለም የማይገኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ የሚገኝ የአምልኮ ስርዓት ከተገኘ ከተባለ ከቀሳውስትና ከመነኮሳቱ ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሌላው ዓለም የተለየ የአምልኮ ስርዓት፣ የመዝሙራት፣ የሙዚቃ መሳሪያዎች፣ የነጠላ አለባበስ፣ የስግደት፣ የጾም የተለያዩ አስተምሮቶች አሏት። እነዚህን ያመጡት ቀሳውስቱና መነኮሳቶቹ ናቸው። በክርስትና ታሪክ ቀሳውስትና መነኮሳት ማህበረሰቡን ነጠላ ልበሱ የሚል ህግ ማምጣት ብቻም ሳይሆን እንደዚህ አይነት ስግደት ስገዱ የሚል ህግ በህዝብ ላይ መጣልም ብቻም ሳይሆን እንደዚ አይነት ጾም ጽሙ የሚል ሀሳብ አምጥቶ ማህበረሰቡን ማጾም ብቻም ሳይሆን ኢየሱስን ከሰውነት ወደ ፈጣሪነት ማሳደግ የቻሉ በጣም ብዙ መነኩሴዎች አሉ ማለት ነው። ለምሳሌ ማርያም የፈጣሪ እናት ናት የሚለው ቄስ ቅዱስ ቄሮስ እየተባለ የሚነገርለት ሰው ነው። ይህ ሰው ነው ማርያም የፈጣሪ እናት ናት የእግዚአብሔር እናት ናት የሚለውን ሀሳብ ያመጣው። ስለዚህ በክርስትና ታሪክ ቄሶችና መነኩሴዎች ነጠላ ልበሱ፣ ለመዝሙር ከበሮ፣ ዋሽንት፣ የሙዚቃ መሳሪያ ተጠቀሙ፣ እንደዚህ አይነት ስግደት ስገዱ፣ እንደዚህ አይነት ጾም ጾሙ ብቻም ሳይሆን ሰውን ወደ ፈጣሪነት የመቀየር መብት አላቸው። በዚህ ምክንያት ነው እንግዲህ ኢየሱስ ከሰውነት ወደ ፈጣሪነት ያደገው ማለት ነው። ቀሳውስቱና መነኮሳቱ ከራሳቸው ሀሳብና ፍልስፍና በመነሳት በህዝብ ላይ የተለያዩ የሃይማኖት ድንጋጌዎችንና ስርአቶችን ጥለዋል። መጽሐፍ ቅዱስ ላይ የሌለ አስተምሮ አስተምሯል። እንደ መጽሐፍ ቅዱስ አስተምሮ አንድና ብቸኛ ቀናተኛ፣ አልፋና ኦሜጋ የሆነ ፈጣሪ አለ። ኢየሱስ ክርስቶስ ደግሞ የዛ አልፋና ኦሜጋ የሆነው ፈጣሪ አገልጋይና ነቢይ መምህር ነው። ብዙ ጊዜ ኢየሱስን አልፋና ኦሜጋ ነው ይላሉ፣ ነገር ግን አብ አልፋና ኦሜጋ ነው ወይ ተብሎ እንደሚጠየቁ ረስተዋል። መንፈስ ቅዱስ አልፋና ኦሜጋ ነው ወይ ተብሎ እንደሚጠየቁ ረስተዋል። ኢየሱስን አልፋና ኦሜጋ ነው ካሉ አብስ አልፋና ኦሜጋ አይደለም። ስለዚህ ሶስት አልፋና ኦሜጋ የሆኑ ፈጣሪዎች አሉ እንደማለታቸው ረስተውት ኢየሱስን በሐሰት አልፋና ኦሜጋ ነው ይላሉ። እንደውም እንደ መረጃ ለመጥቀስ የሚሞክሩት የራእይ መጽሐፍ ምዕራፍ አንድ ቁጥር ስምንት ነው። በነገራችን ላይ የራእይ መጽሐፍ ምዕራፍ አንድ ከቁጥር አንድ ጀምራችሁ ነው ማንበብ ያለባችሁ። በተለይ ከአራት እስከ አምስት ያለውን ስታነቡ እንደዚህ ይላል። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይልና በድርብ ሰረዝ ከዘጋ በኋላ ምን ይላል ካለውና ከነበረው ከሚመጣው ብሎ ነጠላ ሰረዝ በዙፋኑ ፊት ካሉት ከሰባቱ መናፍስት ነጠላ ሰረዝ ከታመነው ምስክር ከሞታን በኩል የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደን ከኃጢአታችን በደሙ ላጠበን ይላል። እዚህ ጋር ሶስት ነገሮች ናቸው የተቀመጡት። ነጠላ ሰረዝ መዘርዘር ነው የሚያመለክተው ካለውና ከነበረው ከሚመጣ የተባለው አንድ፣ በዙፋን ፊት ካሉት ከሰባቱ መናፍስት ሁለት፣ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ሶስት። ሶስት አካላቶች ናቸው። ኦኬ፣ የራእይ መጽሐፍ ላይ የኢየሱስ ስም ታማኙ ምስክር ነው እንጂ ካለውና ከነበረው አይደለም። ካለውና ከነበረው የተባለው እግዚአብሔር አብ ነው። ስለዚህ የራእይ መጽሐፍ ላይ አልፋና ኦሜጋ የተባለው እግዚአብሔር አብ ነው። ራእይ መጽሐፍ ላይ ኢየሱስ ስሙ ማን ነው? ታማኙ ምስክር ነው። ስለዚህ ይህንን በደንብ ልታነቡና ልታጤኑ ከመነኮሳትና ከቀሳውስት አስተምሮ ልታመልጡ ይገባችኋል።